መሆኑ የባንክ ብድር ያለበትን መኪና ስንገዛ ከፍተኛ ጥንቃቄ ማድረግ እንዳለብን ታውቃላችሁ። በዛሬው ፕሮግራማችን አምስት ማድረግ የሚገባንን ከፍተኛ ጥንቃቄ በዝርዝር እንመለከታለን። ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም እጅግ በጣም ወሳኝ የሆነና አነጋጋሪ የሆነን መረጃ ይዤላችሁ ቀርቤ አለሁ። በተለይ ብዙ ጊዜ በባንክ ብድር መኪና ገዛን ስትባሉ በቀላሉ ሊመስላችሁ ይችላል። ነገር ግን ይህ የተሳሳተ ግንዛቤ ነው። ሆኖም በባንክ ብድር መኪና መግዛት እንደምታስቡት ቀላል ሳይሆን ጥንቃቄ የሚሻው ጉዳይ ነው። በዛሬው ቪዲዮአችንም ይህንን ጉዳይ በተመለከተ እጅግ ከፍተኛ ጥንቃቄ ልታደርጉባቸው የሚገቡ አምስት ጉዳዮችን እንግዲህ ከሕግ አግባብ ምን ምን ናቸው የሚሉትን እጅግ በጣም ጠቃሚና ጠቋሚ የሆነ መረጃ ከህግ ባለሙያው ይዤላችሁ ቀርብ ያለሁ ሙሉ ዝርዝሩን በደንብ እንድትከታተሉ ጋብዛለሁኝ። በመቀጠልም ደግሞ የኤሌክትሪክ መኪናን ስትገዙ ማድረግ የሚገባቸውን ጥንቃቄ ወደ መጨረሻ ላይ የማደርሳችሁ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ እያልኩኝ የህግ ባለሙያውን ምክር ላካፍላችሁ። የባንክ ብድር ያለበት መኪና ስትገዙ ማድረግ ያለባችሁ ጥንቃቄ ምንን ይመስላል? የህግ አማካሪና ጠበቃ ሙልቀን ነኝ። በያላችሁበት ሰላምታይን እያደረስኩኝ እንግዲህ በአብዛኛው አሁን ድርጅቶች ከባንክ ጋር ባለን ውል መሰረት መኪናዎችን በብድር አምጥተናል በማለት ለሦስተኛ ወገኖች በሽያጭ ሲያስተላልፉ ይስተዋላል። ሦስተኛ ወገኖች ይህንን ነገር በሽያጭ ከመግዛታቸው በፊት እንደ አንድ ጠንቃቃ ገዢ በአስመጪውና በባንኩ መካከል የተደረገው የብድር ውል ማዕቀፍ ወይም ደግሞ ስኮፑ እስከምን ድረስ ነው የሚለውን በአጽንኦት መመልከትና መረዳት ያስፈልጋል። ባንኩ ለሌላ ሶስተኛ ወገን መኪናው እንዲተላለፍ ፈቅዷል ወይስ አልፈቀደም? አበዳሪ ሆኖ እያለ ሌላ ተበዳሪ እንዲተካ የመተካካት ውል እንዲደረግ ፈቅዷል ወይስ አልፈቀደም? እኚህ ሶስተኛ ወገኖች መኪናውን በእጃቸው ይዘው ለሌላ ሶስተኛ ወገን ከነ ብድሩ ከነእዳው ሊያስተላልፉ የሚችሉበትን ሁኔታ አበዳሪ ተቋማት፣ ማይክሮፋይናንሶች የሚሆን ባንኮቹ ከአስመጪዎች ጋር ወይም ደግሞ ከማንኛውም መኪናን አስመጥቼ እሸጣለሁ ከሚል ሰው ጋር የገቡት ለ ቦታ ላይ የሚተላለፍበት መንገድ ላይ ምን ብለው ፈቃዳቸውን ሰጥተዋል የሚለው በአጽንኦት ሊታይ ይገባል። ይህንን ውል ሳይታይ ዝም ብሎ በዋዛ ፈዛዛ ከነዕዳው መኪናው ከተገዛ በኋላ በኋላ ላይ በመተካካት ረገድ እጅግ አስቸጋሪ በሚሆን ጊዜ ንብረትን በመጠቀም ደረጃ አስቸጋሪ ሁኔታ ሊፈጠር ይችላል። ስለዚህ ይህንን ከውል በፊት በደንብ ማየት ያስፈልጋል። ከባንኩ ጋር አስመጪው የተዋዋለው ውል፣ መኪናው ያለበት ኔት ዕዳ፣ መኪናውን ለሶስተኛ ወገን መሸጥ ምንፈልግ ከነዕዳው መሸጥ እንችላለን ወይስ አንችልም? አሁን እየሸጠልን ያለው ገዢስ ከነዕዳው ለኛ የመሸጥ መብት አለው ወይስ የለውም? ይህንም መብቱን አበዳሪው መኪናውን በመያዣ ይዞ ብድር የሰጠው የማይክሮፋይናንስ ወይም ማንኛውም ገንዘብ አበዳሪ ተቋም ፈቅዶለታል ወይስ አልፈቀደለትም የሚለው ጉዳይ መታየት ይኖርበታል። እንግዲህ ክብራን ተመልካቾቼ፣ እጅግ በጣም ጠቃሚ የሆነውን መረጃ አድምጣችኋል። እርግጠኛ ነኝ እንደተጠቀማችሁበት ሀሳባችሁን በኮመንት አስቀምጡልን እያልን፣ ስለ ኤሌክትሪክ መኪኖች ደግሞ እጅግ ማወቅ የሚገባችሁን የግንዛቤ ማስጨበጫ መረጃ ላካፍላችሁ። በተለይ ከቅርብ ጊዜ ወዲህ የኤሌክትሪክ ተሽከርካሪዎች ከጊዜ ወደ ጊዜ ከቀን ወደ ቀን ዋጋቸው እየቀነሰ እየወረደ ይመጣል። ይህ የሆነበት ዋነኛው ምክንያት ምናልባትም አዳዲስ ተሽከርካሪዎች በመዲናችን አዲስ አበባ ላይ እየገቡ እየተመለከትን ነው። በእርግጥ ከሰራሁላቸው ከወራቶች በላይ ሆኗል። የኤሌክትሪክ መኪኖች ዋጋ ለምን እየቀነሰ መጣ? ምክንያቱም እነዚህ የኤሌክትሪክ ተሽከርካሪዎች የባትሪ ቴክኖሎጂ መሻሻል፣ የባትሪውን ቴክኖሎጂ በከፍተኛ ደረጃ መሻሻሉ እጅግ ለዋጋ ቀናሹ መንስኤ ነው ተብሎ እጅግ በርካታ መነጋገሪያም እያደረጉት ይገኛሉ። የምርት መጠን መጨመር ብዙ ኩባንያዎች የኤሌክትሪክ መኪናዎችን ማምረት በመጀመራቸው የምርት መጠኑም በዚያው ልክ ጨምሯል። ይህም ደግሞ የአንድ መኪና የማምረቻ ዋጋ ላይ ቅናሽ እያደረጉ ይገኛሉ። እንደሚታወቀው መንግስት የኤሌክትሪክ መኪኖችን ያበረታታል። ይህም የመንግስት ማበረታታት መኪናዎችን ለመግዛት የተለያዩ ድግማዎችንና ማበረታቻዎችን እንደሚሰጥ በርካታ ጊዜያት እየተመለከትን ነው። አሁን አሁን የኤሌክትሪክ መኪና መግዛት ለምን ይጠቅማል የሚለውን ደግሞ ትንሽ ልበላችሁ። የረዥም ጊዜ ቁጠባ፣ የኤሌክትሪክ መኪኖች ነዳጅ አይጠቀሙም፣ ስለዚህ በነዳጅ ወጪ ትልቅ ቁጠባ ማድረግ የሚያስችል ነው። እንዲሁም የጥገና ወጫቸውም ከቤንዚል መኪኖች እጅግ በጣም ያነሰ ነው። የአካባቢ ጥበቃ፣ የኤሌክትሪክ መኪኖች የአየር ብክለትን ይቀንሳሉ፤ ይህም ለአገር እድገትና አስተዋጽኦን የሚያደርጉ አንዱ ነው። የኤሌክትሪክ መኪና ሲገዙ ግምት ውስጥ መግባት ያለባቸው ወሳኝ ወሳኝ ነገሮች አሉ። ከነዚህ መካከል የባትሪ አቅምና ርቀት፣ የኤሌክትሪክ መኪና ከመግዛቱ በፊት የባትሪውን አቅምና በአንድ ቻርጅ ምን ያክል ርቀት መሄድ እንደሚችልም ማወቅ ግድ ይላችኋል። የቻርጅ ማድረጊያ ቦታው፣ በአካባቢችሁ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ መኖሩን ማረጋገጥ እንዲሁም ደግሞ ኦሪጂናል የሆነ ቻርጅ እጃችሁ ላይ ቤታችሁ መቅጠም የምትችሉበት አጋጣሚ ይኖራል ማለት ነው። ታዲያ ለማጠቃለል ያክል የኤሌክትሪክ መኪኖች ዋጋ እየቀነሰ በመምጣቱ አሁን ለመግዛት አመች ጊዜ ነው የሚል ሀሳብ እንግዲህ በውስጤ ይነበባል ማለት ነው። በተለይ በተለይ ከቅርብ ጊዜ ወዲህ የመኪናችን ከፍተኛ አደጋ እየሆነ የመጣው በላይቢያጁ አካባቢ የምናደርገው ጥንቃቄ ጉድለት ዋጋ እያስከፈለን ነው። በዚህ ወራት ብቻን እንኳን የማቃቸው ሦስትና አራት የሚሆኑ የኤሌክትሪክ ተሽከርካሪዎች መስመራቸው ሙሉ በሙሉ ዳሜጅ የሆነበት ምክንያት ላይቢያጆ ካስገቡ በኋላ ምንም አይነት ጥንቃቄ ሳያደርጉ በፓወር ይመታል። ያ ውስጥ ለውስጥ የኤሌክትሪክ መስመሩን ከጥቅም ውጪ እያደረገው ስለሆነ ከፍተኛ ጥንቃቄ ልታደርጉበት የሚሻ ጉዳይ ነው እያልኩኝ ለዛሬ እንግዲህ እችን የመሰለች ወሳኝ ወሳኝ አጠር ያለች መረጃ ወደ እናንተ አድርሻለሁ። በሌላ ቪዲዮዎች እንግዲህ በቅርቡ የምመለስ ይሆናል። ቪዲዮውን ላይክ ላይክ፣ ሸር ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።